መጥፋት አይደለም። ለምሳሌ ጂጂ ሰው እግር ላይ አትደፊ ናን ስትልሽ ነበር። እስቲ ስለሱ ማረጋገጫ በዛው ምንን ወቅስሽኛል። ጂጂኪያ ምንድን ያለች ሾሆኑ አገር ነው ያለችኝ፣ እና ምን ማለት እንደሆነ አብራሪ። ጂጂ እንደዚህ አይነት እኔ ስድብ አላውቅም። ስድብ ስድቡን እስቲ ተርጉሙ። አንቺን ስለወደዱ ግን እነዚህ ሶስቱ ሴቶች እኔ መስደብ አለባቸው? አዎ ደጋረጉ አለባቸው። እነ ሊያ ንጉቲ እኔ እወዳቸዋለሁ። እናንተ ግን አትሳደቡ። እኔ እኮ ነው ለመሰለሽ፣ እነሱ ከሚወዱሽ በላይ እኔም እወድሻለሁ። ሰው እኮ ሰይፉ ጋር ነገር ወደ ስንት ሺህ ወንድን የደወለው አሽግለ በጣም ግራ ገብቶኛል። በተለይ በሁለቱ ልጆች ደግሞ በጣም ሳላመሰግንሽ ማለፍ አልፈልግም። ሁለት ህፃናቶች ጀማሪ ያንቺ ጋር ነው ውስጥ ሆዴዩ አይደለም። ሆዴ ከአንተ ሊሆን ይችላል። ቲጂም ሆዴ ውስጥ ያለው ልጅ ያንተ ነው አለችው። አቡጊዳ ኢንተርቴይንመንትን እንዲሁም ቲጂን ለምን ሰይፎ ፋንታውንን ስታገኘው ከእግሩ ላይ ድፍት ብላ ሰላም ታረገችለት። አሁንስ ምን ላይ ናቸው የሚለውን በዚህ ቪዲዮ ውስጥ ያገኙታል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱኝ። ሰላም ውድ እና የተከበራችሁ የበጊዜ ዩቲዩብ ተከታዮች በሙሉ እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ቪዲዮ ቲጂን አገልግልና እንግዲህ አቡጊዳ ኢንተርቴንመንት ተጋቡ ተጋብተናል ተብሎ እንዲሁም መኪና ሰርፕራይዝ እያደረገችው እሱም የሆነ አፓርትመንት ውስዷት ነበረ፣ ከዛም አፍርባታለሁ ብሎ አለኝ ብላ በሚዲያ በመቅረቧ ሰይፉ ፋንታሁን ላይ ቀርበው ለመታረቅ በቅተው ነበረ። ዛሬ በአቡጊዳ ኢንተርቴንመንት ተከስተዋል። ስለምን አወሩ የሚለውን የምናይ ይሆናል። እንግዲህ ቲጂ ሁለት ልጆችን እያሳደግሽ ነው ሲላት ሶስተኛ ጨምር ያለው ትለዋለች። ሶስተኛው ሆድሽ ውስጥ ያለውንም አይ ይሄማ ካንተ ነው ትለዋለች። እንግዲህ ከዚህ ላይ ከሱ የመውለድ ፍላጎት እንዳላት ያመላከታል። ፈጣሪ ያሳካላት። ከዛም ስለ እሷ ብለው ሰዎች ስለሰደቡት ያነሳን በቃ ለምን ነው አብዛኛው ሰው አንቺን የደገፈ ይላታል። እሱም እኔ የማወራው እውነት ነው፣ ወደፊትም ወደ ኋላም አለም። ጓዳ ሌላ ውጭ ሌላ አደለሁም። ሚዲያ ላይም ጓዳ ውስጥም የምኖረው አንድ አይነት ህይወት ነው፣ እኔ ሁለት አይነት መልክ የለኝም ትላለች። እሱም አው ልክ ነሽ ማለትም ወደ ኋላት የሚላታን አው እንስራ ያልኩህ እኔ ነኝ ደግሞ ድራማ ለመስራት ሁሉም እየሰራ ነው። እኔ ምን ያንሰኛን ትለዋለች። አላቅም ለምን እንደገነነ አንዳንድ ዩቲዩበሮች በቃ እነሱ እየሰሩ ነው። ነገር ግን ሌላ አመለካከት ለእኛ እንዲኖራቸው ሰዎችን እያደረጉ ነው ይላን። እንዲሁም ጂጂ ኬያ ለምን እሰይፎ እግር ላይ ተደፋች ብል አስተያየት በሰጠችው አንስተው እያወሩ ነበረ። እሱም ያ ክብሮት እንደሆነ በቃ ባህላችንም ስለሆነ ሰውን ስታከብሩ ዝቅ ብላችሁ ጉልበት ትስማላችሁ። አብሶ እንግዲህ ገጠር ያደገ ሰው፣ ክፍለ ሀገር ያደገ ሰው በዚህ ሁኔታ አይደናገጥም ምክንያቱም ሰዎችን ዝቅ ብሎ ጉልበት መሳብ ትልቅን ማክበር የተለመደ ነገር ስለሆነ ቲጂም እንግዲህ ባደገችበት ማህበረሰብ እንደዛ እንደሆነና ምንም የሚያስደንቅ ነገር እንደሌለው ተናግራለች። ነብሱን ይማረውና አቶ አስፋው መሸሻንም እንደዚሁ ዝቅ ብላ እንዳከበረችው ዝቅ ብላ ስታከብርም ደግሞ ስራዋ ራሱ እንደሚከፈትላት ተናግራለች። በዛ አጋጣሚ የመቶ ሀምሳ ሺህ ብር ጠጅ ለክርስትናም እንደ ሰራች አውረታለች ማለት ነው። አያችሁ አንዳንዴ ሰውን ማክበር የሚጎዳ ነገር አይደለም። ለሰው ዝቅ ማለት አዎ ለፈጣሪ ነው ዝቅ ማለት ግን ደግሞ ታላላቆቻችሁንም አክብሩ ይላል እና ታላላቆችን ማክበርም ይሄ ኃጢአት አይደለም፣ እንዲሁም ጥሩ ነገር ነው። እንዲሁም ኮሜንታተሮችና አብዛኛው ሰው እሱን ስለታቸው ግራ ተጋብቷል አቡጊዳ ኢንተርቴንመንት ማለት ነው ከነሱ በላይ እኮ እኔ እወድሻለሁ አለ እዚህ ላይ ምንድን ነው ምን አይነት መውደድ ከኮሜንታተሮች እና ከሚያዩአት ሰዎች የበለጠ የወደዳት በምን መንገድ ቢሆን ነው ብሎ የሚያጠራጥር ነገር ነው እናም እንግዲህ እሷም አዎ ስለሚወዱ ነው፣ እንድጎዳ ስለማይፈልጉ ነው ብላለች። እንዲሁም በጣም ብዙ ባሎች እንግዲህ በባል ነገር ተስፋ እንደቆረጠች ሰይፉ ፋንታውን ላይ ቀርባ ሳለ ተናግራ ነበረ። ያው ባል እንኳን ተስፋ ቆርጫለሁ ስላለች ነገር ግን ከሁለት ሺህ በላይ ወንዶች ደውለዋል። አቡጊዳ ፊትም ሆና ወደ አርባ የሚሆኑ ወንዶች እኔ ላግባሽ እኔ ያለውማ፣ እንዴት ተስፋ ትቆርጫለሽ እኔ እሃ አጣጨሽ ልሆን እያሉ የሚደውሉ ወንዶች ስፍር ቁጥር የላቸውም ነበረ። እንግዲህ አቡጊዳ ኢንተርቴንመንትና ቲጂ አገልግል ተኮራርፎ ነበረ። የተኮራረፉበትን ምክንያትም ለስራ ቢሆንም ያገኘሁት ግን አፍርብሻለሁ እንዲለኝ አልፈልግም። እኔ ለሱ ስሜት ባይኖረኝም የተጋባ ነው እውነት ባይሆንም እንኳን እንዴት እኔ አንድ ቀን እንኳን አብሬው የሚቆም ሰው አፍርብሻለሁ ካልኝ ድጋሚ ከሱ ጋር የትም ቦታ መታየት አልፈልግም ስትል ነበረ። እውነቷንም ነው። አንድ ሰው የሚሸማቀቅባት የሚያፍርባት ከሆነ እንዴት ከሱ ጋር አብራ ትቆማለች? አብራስ ትታያለች? እንዲሁም አንቺ ስሜት ባይኖረች ኑሮ እና ትዳሩ ትክክለኛ ካልሆነ አንቺ ትክክለኛ ነው ብለሽ ካላሰብሽ ምን ችግር አለው፣ አፍርብሽ አለው ቢልሽ ብሏት ነበር ሰይፉ ፋንታውን ማለት ነው። ቲጂም በቆራጥነት አይ እኔ አባቴ ቢሆን እንኳን አፍርብሻለው ካለኝ ከሱ ጋር መታየት አልፈልግም ስትል ነበር የመለሰችለት። እውነቷን ነው። ይሄን ሀሳቧን እኔ መደግፋታለሁ። ቲጂ እንግዲህ እንደምናቃት ጠንካራ ከታች ናት፣ በጣም አንዳንዴ ኮሜንታተሮች እንግዲህ ያደንቋታን፣ ግን ትቸኩያለሽ፣ ቀለብላባነሽ ሲሉ ነው እንግዲህ ኮሜንት የሚገልጹላት እንጂ በምንም ነገር ላይ በስራዋ ያደንቋታን፣ ያከብሯታል፣ ጠንካራ በመሆኗ ራሷን በመለወጧ በጣም ሰው ይደግፋል። ነገር ግን ስታወራ ተቸኩላለች ቀደም ቀደም ትላለች እረፍት የላትም በሚል ሳቢያ ሴታቿት እናስተዋላለን። ነገር ግን አንዳንድ አመላልቦ አይሰራም። ሰው አይደለም የሚባል አንዳንድ ሰው ጉድለት አለበት። ሁሉም ሰው አንዳንድ ብቻ ሳይሆን ሁሉም ሰው የራሱ የሆነ ጉድለት አለበት። ረጋ ያለ ሰው ቢሆን በስራ ውጤታማ ላይሆን ይችላል ውጤታማ ባይሆን ሰው ደግሞ ቀልቃላም ሊሆን ይችላል። አንዳንዴ የምናወረውን የምንደብቀውን የማናቅ ሰዎችም አለነ። ስለዚህ ሰው ሙሉ እንዳልሆነ አምኖ መቀበል ነው ከነጉድላቱ። ምክንያቱም ማንም ሰው ሙሉ ስላልደለ ማለት ነው። ቲጂን በስራዋ ማድነቅ ነው፣ በምታደርጋቸው መልካም ነገሮች ማድነቅ መደገፍ እንጂ እንግዲህ ትናገረውን ነገር ተፈጥሮን ተመክሮ ስለማያድ ነው። ምንም ማድረግ አይቻልም። ያው ራስሽን ጠብቂ ለእሷ በማሰብ ነው። ነገር ግን እንግዲህ አንዳንድ ሰው ተፈጥሮ ከሆነ ያን ነገር ማስተካከል አይቻልም ማለት ነው። ለዛሬ ያመጠውላችሁ ቪዲዮ ይህን ይመስል ነበረ። ቻናሉን ሰብስክራይብ ማድረግ አይርሱ። እንዲሁም ላይክ እያረጋችሁ አበረታቱኝ።